አልፈልግህም አለችው። አቤልን አቤል የጋብቻ ጥያቄ ቢያቀርብላትም እንኳ ነገር ግን ርብቃ አልፈልግህም አለችው። አትወጅኝም እንዴ ብሎ ሲጠይቃት፣ አዎ አልወድህምም አላፈቅርህምም። እርች ደነገጠች። ቆይ እስከ ዛሬ ስትፈልጊው እና ስትመኙው የነበረው ይሄንን አልነበረም? እናታዳ ለምንድን ነው በድንገት የተቀየረው እና አልወድህም አላፈቅርህም የምትይው? የእውነትን ነው የምልሽ። ርብቃ በአንቺ በጣም አዝኛለሁ። አንቺ የእኔ ጓደኛ በመሆንሽ በጣም አፍሬ አለሁኝ ብላ ተናዳባት፣ እርች ጥላት ሄደች። እባክሽ ርች፣ አንቺ ያልገቡሽ በጣም ብዙ ነገሮች አሉ፣ ስለዚህ ላስረዳሽ ብትላትም እንኳ እምቢ አለች። አቤል በጣም ልቡ ተሰበረ። ቆይ ለምንድን ነው ርብቃ እንደዚህ አይነት የፈለግሽው? ለምንስ ነው አልፈልግህም ያልሽው? ምን አይነት ነገር ውስጥ እንደነበርኩና የዛሬን ደስታ ደግሞ አላይሽም እንዴ? እስኪ ንገሪኝ፣ የእውነት ልቤ መሰበሩን አላወቅሽም? እና ታዲያ አሁንም በሁለተኛ ደረጃ ይሰበር ብለሽ ነው እንደዚህ ስታደርግኝ የነበረው? ኦይ ይሄን ያህል እኔ መጥፎ ነኝ ማለት ነው? ርብቃ እስኪ ንገሪኝ፣ ምንድን ነው ትሰማኛለህ? አቤል አርፈ ብትቀመጥ ይሻልሃል። እውነት ለመናገር ዛሬ ያሳለፍናቸው ቀናቶች እጅግ በጣም አሪፍና መቼም የማይረሱ ናቸው። ነገር ግን እኔም የማይረሳ ብዙ ጠባሳዎች አሉኝ። ምን ማለት ፈልገሽ ነው? ትሰማኛለህ? ያን ጊዜ መቲን ይዘህ እየመጣህ እኔን ያሰቃይኸኝና እንዲሁም የውሸትም ሚስትህም እንኳ ሆኜ ለእናት ብዬ ብቀርብም እንኳ ነገር ግን አንተ እንደ ሰው ሳትቆጥረኝ ብዙ ነገር አሰቃይተኛል። ብርድ ላይ ሳይቀርጥለኸኝ ሂደሃል። እንዲሁም ደግሞ ሁሌ መቲ መቴ ነበር የምትለው እና ታዲያ፣ እኔ መቲ ማስረሻ ነኝ እንዴ? ገና ለገና መቲ እንደዛ ስላሰቃየች እና ሌላ ሌላው ወንድ ጋ ሂዳች ስላደረገችብህ ያንን ነገር ለማካካስ ነው እኔ ነው ወድሻለሁ አሁን ያግቢኝ ጥያቄ የምትጠይቀኝ? ትሰማኛለህ፣ እኔ ህንን ነገር አልፈልገውም። እንደውም እናትህማ አሁን ላይ አልወደደችኝ አይደል እንዴ? ስለዚህ ፍቹን እንኳንም ብትቀደውም ሆነ ምንም ብን አንተና እኔ ሲጀመርም በልባችንም ሳይቀር ቀድመንም ተፋትተናል፣ ብላ አለችው። ቆይ ምን እያልሽ ነው? ሲጀመር ያኔ ለማዘር ብለን አልነበር እንዴ? ያን ጊዜ ለእናቴ ብለን አልነበር እንዴ? አሁን ደግሞ በትክክለኛው መንገድ ነው ላገባሽና እንዲሁም ሚስት ላደርግሽ ንግስቴ ላደርግሽ የምፈልገው እዋክሽ ርብቃ፣ ብሎ ቢላትም በቃኝ አቤል፣ ከዚህ በኋላ ተወኝ ነው ምልክ ህይወት ልኖርበት በት ላስተካክልበት የላስተካክልበት ብላ አለችው። ማሚቴ ማሚቴ በጥፊ ላሰቻት ርብቃን። ትሰምኛለሽ፣ በማይመጣው መጣሽብኝ፣ እጅጉን ናቅሽኝ፣ ልታከብሪኝም ፈቃደኛ አይደለሽም። እና እንዴ ብደፍሪ ነው ጭራሽ አንቺ ብለሽው አንቺ አስገድደሽው ነው እንጂ ወረቀቱን የቀደደው በፍጹም አይቀደውም ነበር። ትሰምኛለሽ አሁን የማይሆን ጦርነት እየ እኔ ጋር እየገባሽ ነው ብላለቻት። ለምንድን ነው ማሚ የተቀየርሽው? ቆይ ምን አደረኩሽ? ያጠፋሽው ያጠፋሁት ነገር አለ እንዴ ብላ ብትላትም፣ ነገር ግን ማሚ ልትነግራት ፈቃደኛ አይደለችም። ከዛ በድንገት አቤል መጣና ምንድን ነው ማሚ? ለምንድን ነው እንደዚህ የምትኙ ብሎ ቢላትም፣ ትሰማኛለህ አሁን ነገሩን እያቆጣጠልከው ነው። ስለዚህ አንተ እያቀበልከኝ ኳሱን እኔ ደግሞ እየመታሁት ነው። ይህ ማለት አንተና ርብቃ እየተባበራችሁብኝ ነው። አንተም በሚስት ቀየርከኝ ማለት ነው። አረማ እየተረጋጊ አረ ማሚ ተረጋጊ ብሎ ቢላትም እንኳ ማሚህ ይጥፋ አንተ የኔ ልጅ አይደለህም ብላ ረግጣ ወጣች። ወጣች አዩ አዩ መቲን በጥፊ ላሳት። አንቺ ቆይ ሁሌ በቅናት መንገብገብ አይሰለችሽም እንዴ? ገና ለገና አይኗ ውስጥ ጉድፍ ገባና ላስወጣላት ብል እንዴት ብትደፍሪ ነው እንደዚህ የምትይኝ ወይስ እኔ ሁሌ አልጋ ላይ የምገላበጥ ወንድ አደረግሽኝ ብሎ አላት። እኔ ላንተ ብዬ ብዙ ነገር እከፍላለሁ፣ አንተ ግን እዚህ ከማንም ሴት ጋር በባዶ ቤት ጭራሽ አሸሸ ገዳሜ ትላለህ ብላ አቃጠለችው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው እንዲሁም አዝናኙ ርብቃ ድራማ እንደ ቀጠለ ይገኛል። ዛሬ እውነትም ሁሉም ትኩስ ትኩስ ነገር ነው። አዙ ምግቧን እየዘተተች ባለበት ሰዓት ማሚቶ ጠራቻትና፣ አቤት ማዘሯ። ምንድነው እንደዚህ ተከርክመሽ ተከርክመሽ የመጣሽው እመኝኝ እውነት ለመናገር አንችና እኔ በአንድ የምንሄድ የእኔ ፍሬንድ ነው የምትመስልው። ብላልቻት፣ እኔ ምልሽ እነዚያ ቀውሶች ግን የት ሄደዋል? ምን ማለት ነው እነዚያ ቀውሶች ማለት አልገባኝም። ትሰሚኛለሽ? ያንን የኔን ጅል አቤልና ርብቃ ነዋ ርብቃ ነዋ። እነሱማ ሄደዋል። የት ከማን ሄደዋል? አልኩሽ እኮ ሊዝናኑ። ለምን? ማሚቶ ደግሞ እኔ ምን አውቃለሁ? ለምን እንዲሄዱ። አንቺ ግን የሌለ አምሮብሻል። ቆይ እንደዚህ ቶሎ መቀየር ምንድን ነው ማሚ፣ የተፈጠረ ነገር አለ? እንዲ ብላ ስትላት፣ ቆይ እኔ ምልሽ የቂጣ ጓደኛ ሻረክሽኝ? እንደ እንደዚህ የምትይው የእኔ ልብስ መቀየርና እንዲሁም ደግሞ የእኔ እንደዚህ መሆን ለምንድን ነው እናንተን ያሳሰባችሁ? እና ታዲያ ምን እናድርግ? በድንገት ተቀያይረሽ እኮ እኛንም ሁሉ ሰላም ነሳሽን፣ እና ለዛ ነው። ለማንኛውም አንቺ እኮ ፊት ሲሰጡሽ ወትረግጫለሽ። አሁን ከፊቴ ጥፊ ብላ ከፊቷ አባረረቻት። እሺ ማሚቴ፣ አንቺ የፈለሽው ነገር ይሁን። ለማንኛውም ግን ስለተቀየርሽ በጣም ተመችቶኛል። ሪችና አዩ እንዲሁም ደግሞ ርብቃ አቤል በሚዝናኑበት ሰዓት አውቃ ፕራን ካደረገቻቸው እናም ተኛችና፣ እንዴ ሪች ልጅ እኮ የሆነ ነገር ሆናለች እያለች ርብቃ ስትጨነቅ ሆስፒታል ሆስፒታል! እንዴ፣ አረ ተረጋጉ። አዩ ደግሞ ምን ሆነ ነው? የሰው ልጅ በቃ ሲሞት ብቻ ነው እንዴ? ይህ እኮ እስትንፋሷ የለም እያለች ፕራንክ አደረገቻቸው። ከዚያም በኋላ ፕራንክ መሆኑን ሲያውቅ በጣም ተናደዱባት። ቆይ ምን እያደረግሽ ነው እንዴ ርብቃ? አንቺ ብቻ ነሽ እንዴ ፕራንክ የምታደርጊው? እኔም ላደርግሽ ብዬ ነው። ምንድን ነው ችግሩ እንዴ? ለምንድን ነው ችግር የሌለው እኔ እኮ በጣም አዝኜ ነበረ። አረ ተረጋጊ እያለች አረጋጋቻቸው። ሌላ በኩል አዩ ስልክ ተደወለለትና አክስቱ መምጣት አለብህ ብላለችው። አረበ ፍጹም እኔ ማ ዛሬ አልመጣም እኔ የማደርገው ነገር እጅግ ትልቅ ነገር ስላለ እባክሽ ዛሬ አልመጣም። እንዴ ነገርኩ እኮ መጥቷል ነው የምልህ። እ ታዲያ ይንጣ አንቺ የሆነ ነገር ብለሽ ማምሃኘት አትችም እንዴ? ብሎ አላት። እንደዛ ከሆነሽ ለማንኛውም እራስን ጠብቅ ብላ አዘጋችሁ። አዩ ቁጭ ባለበት ሰዓት ማሚ መጣች እና ቁጫ ላይ እኔ ምልህ እነዛ ልጆች ተኝተው ነው እንዴ? ምን ማለት ፈልገሽ ነው? ማለት ሚስቲቱና ልጁ ነዋ። እ እነሱ እንግዲህ ከከተማ ወጥተው ዘና እያሉ ነው የምልህን ነው። ቆይ እነሱ ልጆች በቃ ወረቀቱን ከቀደዱ በኋላ ጭራሽ ባለ ትዳር ነን ማለት ጀመሩ። አዩ ደነገጠና ምን ነው ማሚ፣ ወረቀቱን የእውነት ቀደዱት እንዴ? አዎ አንተ አታውቅም ነበረ? ለማንኛውም ደውልላቸው እንዴ አረ እኔ በፍጹም አልደውልም ለምን የፍቅር ወጥመድ ልሆን እንዴ ቆይ ምን ማለት ነው ደግሞ የፍቅር ወጥመድ ማለት እይውልሽ እንግዲህ አንድ አልጋ ገብተው እሷም ስትል እሱም ሲል ከዛ ስንት ትንሽ ሰከንድ ሲቀራቸው ስልክ ከደወልኩኝ አበቃ የተናጠበ ነገር ደግሞ ለመልሶ ምንም አይሆንም ብዬ ነው ወይ ጉድ ይህንን ትገለብጠው አያያይ መገልበጥ አልችልም አሚ አንተ ግን አዝግነህ የእውነት አዎ እንዳላ ዝግሽ። ከፈለግሽ ከፊቴ ብትሄጂ ጥሩ ነው። ለማንኛውም ግን እንደዚህ ቆይ፣ ለምንድን ነው እንደዚህ እየተከረካከምሽው? የእውነቴን ነው የምልሽ፣ በጣምማ ተቀይረሻል። እናንተ እንደሆናችሁ አበዳችሁ። አዙም ጧት እንደዚህ አለኝ፣ አንተም ጭራሽ። ኧረ ይመችሽ፣ ችግር የለውም ያራድየ ልጅ ብሎ ሲላት፣ ወይጉት። ለማንኛውም መሄድ አለብኝ መቲ መቲ። በሩን ብርግዳ አርጓ ስትከፍተው እሪችና አዩ እሪች ውስጥ ጉድፍ ገብቶባት እያወጣላት ነበር እና በጣም ተደነጋገጡ እንዲሁም ደግሞ አዩ ውንብድብድ ወጣ ቆይ አረ ተረጋጋዩ ለምንድን ነው እንደዚህ የምትወናበደው አንቺ ማነሽ ብላ ስትላት እሪች እኔ መት ይባላለሁኝ ከዛን ያው ጓደኛ ነኝ ጓደኛ ነኝ ብለው ሸወዷት ሪች ለማንኛውም መሄድ አለብኝ ብላ ስትል፣ ልትሄጂ ነው አሁ እንግዲህ ይመችሽ። ቆይ እስከ ዛሬ ቢሆን አትሄጂ ምናምን እያልክ የሆነ ነገር ተንገራግር ነበር እና ዛሬ ደግሞ እንደዚህ ነው ማለት ነው። አረፍችኝ እባክሽ ሪችትን። ለማንኛውም እኔማ ፈትቻዋለሁ፣ ይመችሽ ብላ አለችው። አዎ ጥሩ እንደሱ ከሆነ በጣም መልካም ነገር ነው። ለማንኛውም አንቺ የሚመችሽ ብሏት፣ ቆይ መቲ እኔ ምልሽ፣ ለምን መጣሽ እዚህ ቤት እንዴ? ምን ማለት ነው? አንተን ፍለጋ ነዋ። አንተ ግን እኔ አንተን እጠብቃለሁ፣ እኔ አንተን በአንተ ፍቅር እንገበገባለሁ፣ አንተ ግን እዚህ ከማንም ሴት ጋር ትገላበጣለሁ። አረ ተረጋጊ፣ ምን ሆነሽ ነው? ቆይ አንቺ የእውነት ከርች ጋር ጠርጥረሽም ባልሆነ ቆይ ምን ሳርግ ነው ሁሌ እንደዚህ የምትይኝ? አረ እባክሽ ተይ፣ እኔ ከንቺ ውስጥ ጭቆ ምንም ነገር አይታየኝም። ቢሆን ነው የሚሻለው። ለማንኛውም መሄድ አለብኝ ብላለችው። እመኔን ግን በጥፊ ፊ የመታኸኝ መቼም አረሳውም፣ ብላለችው ከዛ አዩ በጣም ደነገጠ። ቆይኔ ግን ምንድነው የማደርገው ይሄ ነገር መቼም ቢሆን ሊስተካከልልኝ አልቻለም፣ ህይወቴም ሊያምር አልቻለም እያለ ግራ ገባው። እርብቃና አቤላ የሌለ ስምጥ ፍቅር ውስጥ ስምጥ ብለዋል። እናም ፍቅራቸውን እያጣጣሙ እንዲሁም እየተዝናኑ እኔ የምልሽ እርብቃ ግን እንዴት ወደዚያ ቤት ገባሽ? ማለቴ ሁለ ነገርሽ የሆነ የድሃም ልጅ ምንም አትመስሊም፣ ጭራሽ ሰራተኛ ሁላ አትመስሊም። ለምንድን ነው ብሎ አላት። እባክህ እሱን ነገር ባጠይቀኝ ደስ ይለኛል፣ ግን የሆነ ቀን ነግርሃለሁ። እዩልሽ፣ እኔ ርብቃ ማንም ሰው ሲዋሸኝ አልወድም፣ እመኘኝ። አንቺ ደግሞ በውሸት ከሆነ የመጣሽው ህይወቴ ውስጥ ገብተሽ ከዛም ጥራስ ይዘሽ በኋላ የምትጎጂኝ ከሆነ እና በኋላ ከአንቺ የሆነ ነገር ብሰማ እጎዳብሻለሁ። እንደዚህ ደግሞ ባታደርጊ ጥሩ ነው። የሚወድሽ እና። የሚያፈቅርሽ ልጅ ጋር እንደዚህ አታድርጊ ብሎ አላት። አረ ችግር የለውም እኔ በፍጹም ምንም ነገር አላሸሁም። እናም እያንዳንዱ ነገር የተፈጠረው በቃ በድንገት ነው ነው ምልክ ተወኝ፣ በቃ እንደዚህ አትበለኝ። ለማንኛውም ዛሬ ግን ጥሩ ጊዜ እያሳለፍን ስለሆነ ደስ ብሎኛል ብላ አለችው። እኔም ደስ ብሎኛል። እስከ ዛሬ የእውነቴን ነው እምልሽ የውሸት ሳቅ የውሸት ህይወት ነበር እየኖርክ ያለሁት። አሁን ግን በጣም ደስ የሚል ህይወት እንዲሁም ደስ የሚል ሳቅ እየሳኩ ነው እና አመሰግናለሁ እንደዚህ ደስተኛ ስላደረግሽኝ ብሎ አላት። እሷም በጣም ደስተኛ ነኝ፣ እኔም ባንተ ብላ ስትልቅ፣ ቀለበቱን ውጥት አድርጎ እሪች ስትመጣ ከሪች ጋር ተቃቀፉና፣ ቆይ ርች የት ነበርሽ? እኛ አንቺን ስንጠብቅ ብቻችንን ስንዝናና። አረ ችግር የለውም። ርች ምን ሆነሽ ነው? በቃ ለምን ለምን? እንዴ እናንተ እኮ ተዝናኑ ብዬ ነው። ፈታ በሉ ደግሞ። ታውቂያለሽ ለመጀመሪያ ጊዜ አይደል እንዴ ልቡን የከፈተው እና ፈታ በይ ብዬና ካንቺ ከጓደኛዬማ የሚበልጥ የለም። ኖ ኖ ፉንቃማ እንደዚህ አይባልም። ታገቢኛለሽ ወይ ብሎ አቤላ ቴንበረከክ እሪች ደንግጣ አራንድ በይ አገባሃለሁ በይ በፍጹም አላገባህም በጣም ይቅርታ ብላ እምባዋ ዱብ ዱብ አለ። እንግዲህ በጣም የሚያሳዝነውና ልብ የሚሰብረው ነገር የአቤል እናት ወይም ማሚ ትሰሚኛለሽ፣ አንድ ነገር ብታደርጊ ከዚህ በኋላ አንቺ ንገልሻለሁኝ። ከልጄ ጋር ምንም አይነት ግንኙነት እንድኖርሽ አልፈልግም ብላ ማስጠንቀቂያ ሰጥታታለች። እናም አቤል በቅርቡ ሌላ ሴት እንደሚያገባና ሌላ ሴት እንደምታጭላት እሷን ደግሞ ከቤት ውስጥ እንደምትባረር ነገረቻት። አዙ አዙ ደውላ ለመቲ ሁሉንም ነገር ነገረቻት። ማዘሯ ርብቃ ላይ እንደከፋችባትና አቤል ግን ለርብቃ ጥሩ ባል እየሆነ እንዳለ ስትነግራት ብርድ ልብሷን ሁሉ መቀዳደር ጀመረች። ቆይ ይሄ እብድ የሆነ ሰው እኔን ቶሎ ረስቶኝ ነው ማለት ነው፣ በእሷ ፍቅር የተጠመደው። ቆይ መግን ምን አይነት እድል ነው ያለኝ? ወያዩ ፍቅር አይሰጠኝ ወይ? አቤል ደግሞ መጥቶ ይቅርታ አይጠይቀኝ ቆይ ምኑ ላይ ነው ስህተትሽ? መቲ ቆይ ምኑ ላይ ነው እያለች ብቻዋን ማውራቷን ቀጠለችበት። ቢሆንም ግን ርብቃና አቤል እንግዲህ በፍጹም ፍቅራቸውን ሊያጣጥሙ አልቻሉም። ውድህ እያ ቤቴው ቤተሰቦቼ፣ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን።